የኢትዮጵያ ሴቶች ፕሪምየር ሊግ 24 ተኛ ሳምንት መርሃ ግብር ዛሬ ረፋር ላይ ተጀምሯል። የአምናው ሻምፒዮን ኢትዮጵያ ንግድ ባንክ ከባህር ዳር ከነማ ባደረጉት ጨዋታ ተጀምሯል። ጨዋታው በከፍተኛ ሁኔታ ሲጠበቅ ነበር። በተለይ ባህር ዳር ከነማ ላለመውረድ፣ ንግድ ባንክ ደግሞ በጊዜ የሻምፒዮንነት ጉዞ ለማረጋገጥ ያደረጉት ጨዋታ ነበር። ጨዋታው አንድ ለአንድ ተጠናቋል። በጨዋታው የመጀመሪያ አጋማሽ ፍቅርተ ካሳ ለባህር ዳር ከነማ አስደናቂ ጎል አስቆጥራ መሪ አድርጋቸዋለች። ከረፍት መልስ ግን እንደተጀመረ ረዴት አስረሳኝ ኢትዮጵያ ንግድ ባንክን አቻ አድርጋ በመጨረሻዎቹ ደቂቃዎች ንግድ ባንክ ተጭኖ መጫወት ቢችልም ተጨማሪ ጎል ሳያስቆጥር ቀርቷል። በዚህም ንግድ ባንክ ከባህርዳር ከነማ ጋር ነጥብ ተጋርቷል። ከመሪው መሪው ንግድ ባንክ ከተከታዩ ሐዋሳ ያለው የነጥብ ልዩነትም ወደ ዘጠኝ ሰፍቷል ማለት ነው። ዛሬ ማሸነፍ ቢችል ኖሮ ሻምፒዮንነቱን ያረጋግጥ ነበር። ነገር ግን በሰሌ ደረጃ ሐዋሳ ቀሪ ሶስት ጨዋታዎችን አሸንፈው ንግድ ባንክ ደግሞ ሁለቱንም ከተሸነፈ ብቻ የሻምፒዮንነት እድል ሐዋሳ ይኖረዋል ማለት ነው። ባህር ዳር ከነማ የወራጅ ስጋት ያለበት ሲሆን አሁንም በ21 ነጥብ 11ኛ ደረጃ ላይ ይገኛል። ከወራጅ ስጋት አልተላቀቀም። ነገር ግን የአስመዘገበው ነጥብ ከወራጅነት ለመውጣት አስፈላጊ ሆኗል። ዛሬ ጨዋታዎች ይቀጥላሉ። መቻል ከልደታ ኤሌክትሪክ ከድሬዳዋ ከሰዓት በኋላ መርሃ ግብሩ ይደረጋል። በኢትዮጵያ እግር ኳስ የአጥቂ ተጫዋቾች ችግር ብሔራዊ ቡድንና ክለቦች ችግር ሆኖ ቀጥሏል። በዓመቱ በሊግና በብሔራዊ ቡድን የሚቆጠር የግብ መጠንም እየቀነሰ መጥቷል። አሰልጣኞች የሚከተሉት የስልጠና መንገድ፣ ተጫዋቾች በራሳቸው መንገድ ለማደግ ያላቸው ፍላጎት መቀነስ ጨራሽ አጥቂዎች እንዳይፈጠሩ አድርጓል ይላሉ። በባህርዳር ዩኒቨርሲቲ ስፖርት ሳይንስ አካዳሚ መምህሩ ጠቢቡ ሰለሞን አንተነ በኢትዮጵያ ፕሪሚየር ሊግና በኢትዮጵያ ብሔራዊ ቡድን ከሚታዩ የእግር ኳስ ችግሮች ውስጥ ብቁ የሚባሉ አጥቂ ተጫዋቾች አለመኖራቸው እንደሆነ ይነገራል። በብሔራዊ ቡድንም ሆነ በሊግ ደረጃ ጠንካራ የሆኑ ጭራሽ አጥቂዎች አለመኖራቸው በእግር ኳሱ ላይ አሉታዊ ተጽዕኖ እየፈጠረ እንደመጣ ነው የሚገለጸው። የወሳኝ አጥቂዎች ችግር ብሔራዊ ቡድኑም ጭምር ውጤታማ እንዲሆን ካደረጉ ምክንያቶች መካከል ዋነኛው እንደሆነም አሰልጣኞች የሚሰጡት ሀሳብ ነው። ያው የአጥቂ ችግር እንደምታውቁት ሁላችንም የምናውቀው ችግር ነው። ከዚህ ቀደም ያወራነውን ነገር ነው። ግን ያለንን አቅም ነው የምንጠቀመው። በኢትዮጵያ ፕሪሚየር ሊግ በርካታ ጎሎች በየአመቱ የማይቆጠሩ መሆኑም የሊጉን ክለቦች የሚፈትን ክስተትም ሆኖ ቆይተዋል። የሊጉ በየአመቱ 24 ና 26 ጎሎች የሚያስቆጥሩ አጥቂዎች የነበሩ ሲሆን እንደነ ሳላዲን ሰይድ ና ጌታነህ ከበደ ያሉ አጥቂዎች የነገሱበት ሊግ እነሱን የሚተኩ አጥቂዎች መጥፋታቸው እየታየም ይገኛል። በባህርዳር ዩኒቨርሲቲ የስፖርት አካዳሚ አስተማሪ ና የእግር ኳስ አሰልጣኝ ጥበቡ ሰለሞን እንደሚናገረው በአንድ ሲዘን አንድ አጥቂ የሚያስቆጥረው መጠን ማየት እንችላለን። እንደየሊጉ ሊጉ እንደያዘው የቲም ብዛት ወይም የቡድን ብዛት የጨዋታው ቁጥር መብዛት ማነስ እንዳለ ሆኖ ነገር ግን በአንድ ሲዝን ውስጥ ለምሳሌ ከፍተኛ የሚባለው የግብ መጠን የተወሰነ ነው። በአንድ ወቅት እስከ 26 እስከ 24 የተቆጠረበትን ጊዜ እናስታውሳለን። አለ ግን ያ ኮንቲኒስሊ ወይም በቋሚነት ያንን ነገር አታይም። በሊጉ ጨራሽ አጥቂዎች አለመኖራቸው ዋነኛው ምክንያት የምንከተለው የስልጠና ሂደት ችግር ያለበት እንደሆነ ይገልጻል። የስልጠና ሂደታችን ምን ይመስላል? ብዙ ጊዜ ወጣቶች ላይ እኛ እኛ ሀገር እና ያለን ወጣቶች ላይ ተስፈኛ የምትላቸው ልጆች ታያለ። ነገር ግን እነዛ ልጆች ባውንስ አድርገው መውጣት አይችሉም። የሆነ ስቴት ላይ ሲደርሱ ይቆማሉ። ኢቨን እድገታቸው ራሱ ይገታል። ይሄ ለምንድን ነው? ሁልጊዜ አንድ አይነት አሰለጣጠን። ከስልጠናው ሂደት በተጨማሪ በተጫዋች ላይ የሚታየው ራስን በግል ጭምር ያለማብቃት ችግር እንደሚስተዋል እና አሰልጣኞች ብቁ የሆኑ አጥቂዎችን ለማፍራት ያላቸው ጥረት አነስተኛ መሆኑን አመልክተዋል። አጥቂዎች የተለየ አይነት ስልጠና ያስፈልጋቸዋል፣ ምንም ጥያቄ የለውም። ምክንያቱም እንደ ቲም ትሰራለ። ኦፍኮርስ ነገር ግን ራሳቸውን በደንብ የተሻለ ለማድረግ ነገ ነገ ራሳቸውን ጥሩ ቦታ ላይ ለማግኘት በግላቸው ደግሞ በደንብ መስራት ይኖርባቸዋል። ይሄ ኢንዲቪጇል ትሬኒንግ ማለት ነው። እግር ኳስ የስራ ውጤት በመሆኑ ይህን የአጥቂዎች ችግር ለመቅረፍ ከእግር ኳስ አሰልጣኞች የሚጠበቅ ተግባር ነው ብሏል። እነዚህን አጥቂዎች ማን ነው የሚሰራቸው? አሰልጣኝ ነው። እንዴት አድርጎ? ለራሱ እንዲመች አድርጎ ማለት ነው። ስለዚህ እኛ ያላሰራ ናቸውን እኛ ያልሰራ ናቸውን ተጫዋቾች እንዴት ብለን እናገኛቸዋለን? በነገራችን ላይ ከሰልጣኙ ብዙ ቢጠበቅም ወይም ደግሞ ለውጥ የሚመጣው ሰልጣኙ በተቀበለው ልክ ቢሆንም ግን አጥቂ መፍጠር የሚያስችል እንትን አቅም አለን ብዬ ነው የማስበው And